እነሆ በደጅ ቆሜ አንኳኳለሁ። ማንም ድምጼን ቢሰማ፣ ድጁንም ቢከፍትልኝ እገባለሁ ከእርሱ ጋር እራትም እበላለሁ፣ እርሱም ከኔ ጋር ይበላል። የዮሐንስ ራእይ ምዕራፍ 3 ከቁጥር 20 ምንጊዜም ቢሆን የመጀመሪያው እርምጃን የሚራመደው እግዚአብሔር ስለመሆኑ የሚያሳይንን መንፈሳዊ ገለጻ ወደ እናንተ ይዘን ቀርበናል። ውድ ምክረ ቅዱሳን ቤተሰቦች! ይህንን መንፈሳዊ ምክር ለብዙ ሰውን ደርስ ላይክ፣ እንዲሁም ሼር በማድረግ ይጀምሩ። በእግዚአብሔር ስም የነሳ ሕይወትና በሰውና በእግዚአብሔር መካከል ያለውን ግንኙነት እናያለን። እግዚአብሔር አምላክ እንዲህ ይላል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። ዮሐንስ 6 ከቁጥር 37። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም በማለት ለሰው ልጆች የገባውን ቃል ኪዳን ይህ ያረጋግጥልናል። የዚህን በባል ትርጉም በጠፋው ልጅ ታሪክ ውስጥ በተግባር መመልከት እንችላለን። ይህ ልጅ የነበረበትን መጥፎ ሁኔታ ሲገነዘብ ወደ አባቱ ተመልሶ መሄድ እንዳለበት ስለወሰነ ተነስቶ ሄደ። አባቱም በከፍተኛ ደስታ ተቀብሎታል። እግዚአብሔር እንዲህ ዓይነቱን ጸጸት ወይም ንስሓ ስለሚቀበለው እንዲህ ይላል ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ሚልክያስ 3 ከቁጥር 7 ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ። እረኛው የጠፋውን በግ ፈልጎ ካገኘ በኋላ እጅግ ሐሴት በማድረግ በጫንቃው ላይ ተሸክሞ እንዳመጣ ሁሉ እግዚአብሔርም የሰው ልጆችን ድህነት በመፈለግ ወደ እነርሱ የሄደው እርሱ ነው። እነሆ በደጅ ቆሜ አንም ድምጼን ቢሰማ ደጁንም ቢከፍትልኝ እገባለሁ፣ ከእርሱ ጋርም ራትን እበላለሁ፣ እርሱም ከእኔ ጋር ይበላል ይላል። እንዲህ በማለት የመጀመሪያውን እርምጃ ወደ ሰው የተራመደው እግዚአብሔር ነው። አንድ ሰው ስለተለያዩ ምክንያቶች ከእግዚአብሔር ጋር የሚኖረውን ግንኙነት ላይጀምር ይችላል። አንድ ሰው በራሱ ፍላጎት ስለሚሸነፍ ከእግዚአብሔር ጋር ያለውን ግንኙነት ለመጀመር ይሳነዋል። በራሱ ፍላጎት ስለሚሸነፍ ይህ ሰው በራሱ ፍላጎት ወይም ፈቃድ ስለሚሸነፍ ይህ ፍላጎቱ ከውስጥም ሆነ ከውጭ ተጽዕኖ ሊያሳድርበት ይችላል። በዚህ ረገድ ይህ ፍላጎቱ በእርሱ ላይ ተጽዕኖ ስለሚያደርስበት ፍላጎቱ ወይም የስሜቱ ባሪያ በመሆን ከእርሱ ጋር ተወዳጅቶ ስለሚኖርም ከዚህ ነፃ ለመውጣት ፈቃደኛም አይሆንም። እንዲህ አይነቱ ሰው ምን ሊያደርግ ይችላል? ራሱን በተስፋ መቁረጥ አሳልፎ ለመስጠት ተስፋ ያጣልን አይደለም። እግዚአብሔር በእርግጥ ወደ እርሱ ያቀርበዋል። በብዙ ነገሮች መጠመድ ሰውን ወደ እግዚአብሔር እንዳይቀርብ ያደርገዋል። እንዲህ አይነቱ ሁኔታ እግዚአብሔርን ለማምለክ ምንም አይነት ጊዜ የማይሰጥ ሁኔታ ነው። ጌታ ማርታን እንዲህ ነበር ያላት፤ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂም አለሽ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው ብሏታል። አንድ ሰው ለጸሎት ቅዱሳት መጽሐፍትን ለማንበብ ለሰይድ በተመስጦም ለመሆን ለአገልግሎት በጠቃላይ ከእግዚአብሔር ጋር ለመሆን ጊዜ ያጣ ከሆነ ከዚህ ወከባ ውስጥ የሚያወጣው ኃይል ክንድ ያስፈልገዋል። በጭፍን መመራትና ከእግዚአብሔር ጋር ያለውን ግንኙነት ለመጀመር አለማወቅ ሰውን ያግደዋል። በጭፍን መመራት። ለዚህም ምሳሌ የሚሆኑትን ቀኛቸውንና እግራቸውንም የማይለዩ የተባሉት የነነዌ ሰዎች ናቸው። ዮና አራት ከቁጥር አስራ አንድ ለእነዚህ ሰዎች እግዚአብሔር ቀድሞ ወደ እነርሱ በመቅረብ ይመራቸው ዘንድ ነቢዩ ዮናስን ልኮላቸዋል። ሌላው ምሳሌ ደግሞ ቤተ ክርስቲያንን ባለማወቅ ሲያሳድድ የነበረው የጠርሴሱ ሳውል ነው። 1ኛ ጢሞቴዎስ 1 ከቁጥር 13 መድኃኒታችን ኢየሱስ ክርስቶስ ለእርሱ በመገለጥ ወደ እርሱ አቅርቦታል። ሳውልም እንዲህ ባለው ሁኔታ ወደ ጌታ ቀርቦ ካመነ በኋላ አምላኩን እንዲህ ብሎ ነበር የጠየቀው ምን አደርግ ዘንድ ትወዳለ? አለው። ይህ አባባል በባለጸጋው ጎልማሳና የበዓለ አምሳ ዕለት በተሰበሰቡ ብዛት ባላቸው ሰዎች የተባለ አባባል ነው። ምን ላደርግ ትፈልጋለ? ስንፍና ወደ እግዚአብሔር ላለመቅረብ ያግዳል። ደካማ ሰው እንዲህ ይላል፣ በእኔ ማን ያድነኛል? ሮሜ 7 ከቁጥር 18 እዚህ ላይ እግዚአብሔር ለዚህ ሰው ቅድሚያውን በመውሰድ ያድነዋል። አንድ ሰው ስለሌለው አንድን ነገር ለመጀመር ካልቻለ እግዚአብሔር ሊጀምርለት ይችላልን ብሎ ሊደነቅ ይችላል። ወንድሜ ወይ፣ በእርግጥም እግዚአብሔር ምንጊዜም ለመጀመር ዝግጁ ነው። ይህን በተመለከተ በቅዱሳት መጻሕፍት ውስጥ እንደተጻፈው የሰው ልጅ ከተፈጠረ በፊትም ሆነ በኋላም እግዚአብሔር አስቀድሞ ለመጀመር የመጀመሪያው ነው። ከዚህ በመቀጠል በዚህ ዙሪያ እንነጋገራለን። እግዚአብሔር ከሰው ልጆች ጋር ያደረገው ግንኙነት የጀመረው እርሱ ነው። በሰውና በእግዚአብሔር መካከል ያለው ግንኙነት የተጀመረው እግዚአብሔር ሰውን ከፈጠረ በኋላ ነው። እርሱ ሰውን ባይፈጥረው ኖሮ እንዲህ ያለው ግንኙነት ሊኖር ባልቻለ ነበር። ከዚህ በተጨማሪ እግዚአብሔር ሰውን በምሳሌውና በአርአያው ከፈጠረው በኋላ ከእርሱ ጋር ያለውን ግንኙነት ያዳብር ዘንድ መንፈሱን አሳድሮበታል። እግዚአብሔር ሰውን ፈጥሮ አላቆመም። ሰው በኃጢአት ከወደቀ በኋላም ከእርሱ ጋር ግንኙነት እንዲኖረው መንገዱን ያመቻቸው እግዚአብሔር ነው። ሰው ኃጢአቱን ተናዞ ይቅርታና እርቅ ያገኝ ዘንድ እግዚአብሔር መረጠው እንጂ እርሱ አይደለም። ይባስ ብሎ ከእግዚአብሔር በመሸሽ ራሱን በዛፎች መካከል የሸሸገው ሰው ነው። እግዚአብሔር ግን ወደ እርሱ በመምጣት ካነጋገረው በኋላም ኃጢአቱን እንዲናዘዝ አበረታቶታል። ከዚህም በተጨማሪ እግዚአብሔር ከሴቲቱ ዘር የሚወጣው የእባቡን ራስ እንደሚቀጠቅጥ በመግለጽ ለሰው ልጅ የድህነት ቃል ኪዳን ገብቶለታል። በዚህም እግዚአብሔር ለአዳም እንዲህ አለው ይመስላል። አዳም ፈራነ? አትፍራ፣ እኔ ታርቄሃለሁ። ኃጢአትንና የኃጢአትንም ውጤቶችን ፈራሃቸውን? አትፍራቸው። እኔ ይቅር ስለምልህ የደህነት መንገድህን አዘጋጅልሃለሁ፣ ብሎታል። እንዲህ አይነቱን ድንቅ የደህነት መንገድ ለማዘጋጀት የጀመረው እግዚአብሔር ነው። ምንም አይነት ኃጢአት የሌለባት ንጹሕ ነፍስ ልትሞት እንደማይንገባት ለሰው ልጆች ያስተማረው እግዚአብሔር ነው። መስዋዕትና የሚቃጠል መባን ስላለ መንጻትና ስለ መንጻት እንዲሁም የንስሐ ሕይወት የምናገኝባቸውን መመሪያዎች የሰጠን እርሱ ነው። አውራ 11 ቁጥር 18 እኛን ያነሳሱን ዘንድ ነቢያትን በመላክ መንገዱን የጀመረው እግዚአብሔር ነው። የዚህ ሁሉ ዓላማ እኛን ለማስተማር ለመምራትና ቃሉን ለማሳወቅ ነው። ሐዋርያው ቅዱስ ጳውሎስ እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን በማለቱ እግዚአብሔር የማስታረቅን አገልግሎት ለሐዋርያቱ እንደሰጠ እንረዳለን። ሁለተኛ ቆሮንቶስ 5:18 ላይ በዚህ ቃል መሰረት አምላካችን ሐዋርያ ትልቁ መንገዱን ካዘጋጀ በኋላ እርቅን ከእኛ ጋር የጀመረው እርሱ ነው። እግዚአብሔር ስጋ ለብሶ ወደኛ የወረደው እኛን ነጻ ሊያወጣንና ሊያድነን ነው። ይህ ከመሆኑ በፊት እግዚአብሔር ስጋ እንደሚለብስና ነጻ እንደሚያወጣን ማንም ካለማሰቡን በላይ እንዲህ ያለው ነገር ይሁንልኝ ብሎ የጠየቀ ማንም አልነበረም። እግዚአብሔር ግን በዚህ ድንቅ ድህነት ፍቅሩን ይገልጽልን ዘንድ አንድያ ልጁን ወደ እኛ ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ወደ እኛ ልኮታል ይላል። በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። ዮሐንስ 3 ከቁጥር 16። እግዚአብሔር ከሰው ጋር ያለውን ግንኙነት የጀመረው በጥሪ ነው። ለነቢይነት፣ ለሐዋርያነት ወይም ለቅስና የመጀመሪያው ጥሪ ነው። እግዚአብሔር አባታችን ኖህን ከጠራው በኋላ መርከብ ሰርቶ እርሱና ቤተሰቡን ከየፍጥረቱ ሁለት ሁለት ከመርከቢቱ ጠልለው ከጥፋት ውሃ እንዲደን አድርጎታል። በባህር ላይ የተንሳፈፈችው መርከብ የጥምቀት ምሳሌ ናት። ጥቂቶች ማለት ስምንት ነፍስ በውሃ የዳኑባት መርከብ ሲዘጋጅ የእግዚአብሔር ትዕግሥት በኖኅ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህ ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። እግዚአብሔር ልክ ኖኅን እንደጠራው የሕዝቡ ሁሉ አባት ይሆን ዘንድ አባታችን አብርሃምን ጠርቶታል። በእርሱና በአብርሃም መካከል ያለውን ግንኙነት ያነሳሳው እግዚአብሔር እንጂ አብርሃም አይደለም። ምክንያቱም እርሱ ወደሚመራው ወይም ወደሚያሳየው ምድር እንዲወጣ የጠራው እግዚአብሔር ስለሆነ ነው። ከዚህ በኋላ እግዚአብሔር አብርሃምን እንዲህ ብሎ ባርኮታል፣ የምድር ነገዶችም ሁሉ በአንተ ይባረካሉ፣ የምድር አሕዛብ ሁሉ በዘርህ ይባረካሉ። ዘፍጥረት 12 ቁጥር 1 እስከ 3። ይህንኑ የመሰለ ቃል ኪዳን እግዚአብሔር ለአባታችን ለያዕቆብ ቃል ገብቶለታል። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። ዘፍጥረት 28 ከቁጥር 14። ቡራኬ የእግዚአብሔር ሐሳብ ነው። ገና በመጀመሪያ እግዚአብሔር ለቀደሙ ወላጆቻችን ለአዳምና ለሔዋን ቡራኬውን አድርሷል። ለአባታችን ለሎጥና ለልጆቹም ተመሳሳይ ቡራኬ ሰጥቷቸዋል። ለአባታችን ለአብርሃም ለይስሐቅና ለያዕቆብም እንዲሁ። ታላቁ ቡራኬ ግን ዓለም ሁሉ የዳነበት ከእነርሱ ዘር የወጣው የመድኃኒታችን የኢየሱስ ክርስቶስ ቡራኬ ነው። ድህነት በእርግጥ በእግዚአብሔር አነሳሽነት የተፈጸመ ታላቅ ስጦታ ከመሆኑም በላይ በፍቅሩ ለሰው ልጆች ሁሉ የተፈጸመ ነው። ምክንያቱም እርሱ የሚፈልገው ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 እስከ 4። ለዚህ ድህነት ሲል እግዚአብሔር ነቢያትንና ሐዋርያትን ጠርቷል። አምላካችን ነብዩ ሙሴን ወደ ህዝቡ ዘንድ ይልከው ዘንድ እየጠራው! በቁጥቋጦ ውስጥ ሆኖ ያናገረው ጊዜ ነው። በዚያን ጊዜ ሙሴ እንዲያለው ጥሪ እንደሚጠራና ህዝቡን ለማዳን እንደሚላቅ በፍጹም አላሳሰብም። ከዚህ በተጨማሪም ራሱን በእግዚአብሔር ፊት ከአንድ ጊዜ በላይ ኮንኗል። ዘዛት አራት ከቁጥር 10 አንዳንድ ሰዎችን ደግሞ ገና በእናታቸው ማሕፀን ሳሉ ጠርቷቸዋል። እግዚአብሔር ለብላቴናው ኤርምያስ እንዲህ ብሎታል፣ በሆድ ሳልሰራ አውቂያለሁ፣ ከማሕፀንም ሳትወጣ ቀድሻለሁ፣ ለአሕዛብም ነቢይ አድርጊያለሁ ኤርምያስ አንድ ቁጥር አምስት፣ መጥምቁ ዮሐንስም በመልአኩ እንዲህ ተብሏል፣ ገናም በእናቱ ማሕፀን ሳለ መንፈስ ቅዱስ ይሞላበታል። ይህ ጉዳይ ለአባታችን ያዕቆብም ሆኗል። ሐዋርያው ቅዱስ ጳውሎስም ስላጠራሩ እንዲህ ብሏል፣ ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በማለት ጊዜው ሲደርስ እግዚአብሔር ጳውሎስን በደማስቆ ጎዳና ላይ ስላገኘው በብርሃን ጠርቶ ለጥሪው የመጀመሪያውን እርምጃ ወስዷል። ኢየሱስ ክርስቶስ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ብሎ ሐዋርያቱን የጠራው እርሱ ነው። ከዚህም በተጨማሪ በዚሁ ጥቅስ ላይ ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ብሏቸዋል። አምላካችን ዐሥራ ሁለቱን ሐዋርያትና ሰብአውን የመረጣቸውን እርሱ ነው። ጴጥሮስንና አንድርያስን ከተጠመዱበት የአሳ ማስገር ስራ ተነስተው ክርስቶስን እንከተላለን ብለው አላሰቡም። ማቴዎስም ከቀረጥ ሰብሳቢነት ስራው ተነስቶ የጌታ ደቀ መዝሙር ለመሆን በጭራሽ አላሰበም። ሌሎቹም እንዲሁ። ይሁን እንጂ እግዚአብሔር ግንኙነት እንዲጀመር ስለወደደ እያንዳንዳቸውን እንዲህ ብሏቸዋል። አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ ሮሜ 8 ከቁጥር ሰላሳ እንዲህ ያለውን ጥሪ በማትጠብቋት ሰዓት የሚጠራችው እርሱ ነው። ከዚህ በኋላ ወደ እኔ ኑ ተከተሉኝ በማለት መንገዱን እየመራችሁ ብርታቱን ይሰጣችኋል። ይህ ሁሉ የሚሆነው ግን ልባችሁ ለዚህ ዝግጁና ፈቃደኛ ከሆነ ነው። ጌታ ከትንሳኤው በኋላ ለሐዋርያት ተገልጦ የተናገራቸውና ያደረጋቸው ነገሮች ሁሉ እርሱ ምንጊዜም ቀድሞ የተሻለውን አማራጭ እንዲወስድ የሚጠቁሙ ናቸው። ከትንሳኤ በኋላ ጌታ ወደ ሐዋርያቱ ሄደ እንጂ እነርሱ ወደ እርሱ አልመጡም። ሐዋርያት በዝግ ቤት ውስጥ ሳሉ መዝጊያ ወይም መስኮት ክፈቱልኝ ሳይል በመካከላቸው መገኘቱ በእርግጥ ድንቅ ነገር ነው። ኢየሱስ ከናንተ ጋር ለመነጋገር በተዘጋ በር አልፎ የመጣበትን ቀን ታውቃለህን? እኛ የቤታችንን መዝጊያ ከፍተንለት! ጌታ ከእኛ ጋር ቢያወራ ይህ የሚሆኑና ሊታመን የሚችል ነው። ነገር ግን በሮቻችን ተዘግተው ከእኛ ጋር ተነጋገረ ቢባል ይህ እርሱ ብቻ በፍቅሩ ሊፈጽመው የሚችል አስደናቂ ነገር ነው። ሐዋርያት ግን በራቸውን ዘግተው የተቀመጡት ጌታን አንፈልገም ብለውት ሳይሆን አይሁድን ፈርተው ነው። መድኃኒታችን ኢየሱስ ክርስቶስ ሐዋርያቱ ምድራዊ በሆኑ ነገሮች ተጠምደው ሳለ ተገልጦላቸዋል። በቅዱስ ዮሐንስ ወንጌል የመጨረሻው ምዕራፍ ላይ ጌታ ጴጥሮስና ዮሐንስን ጨምሮ ሰባት ሐዋርያቱ አሳ ሲያጠምዱ ጌታ ተገልጾላቸዋል። ጌታ ተመልሶም አሳ ለማጥመድ በሄዱ ጊዜ እንኳን ሊፈልጋቸው እንደመጣ ተመለከቱ። ይህን በማስመልከትም ቅዱስ አውግስጢን በዚህ ጉዳይ ላይ የተናገረው ቃል አለ። ክርስቶስ ለጴጥሮስ የተገለጠለት ነፍሳትን ሊያጠምድ ሳይሆን አሳ ሲያጠምድ ነው። እኛ በዓለማዊ ሥራ ተጠምደን ባለንበት ጊዜ ጌታ ሊገለጥልን እንደሚችል ማወቃችን በጣም የሚያጽናና ነገር ነው። በዚህ ሁሉ ውስጥ ወደ እኛ መምጣቱን መገለጡንና ለእኛው ጥቅም ከእኛ ጋር መነጋገሩን ቀድሞ ያደረገው እርሱ ነው። ጌታ ሊያውቁት ባልቻሉት ሁለት ደቀ መዛሙርት መካከል ተገልጧል። እነዚህ ሁለት ደቀ መዛሙርት ከኤማሁስ በሚመጡበት መንገድ ላይ ቢገለጥላቸውም አላወቁትም። ሌላው ቢቀር ስለምን እንደሚያወሩ በጠየቃቸው ጊዜ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለን። በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን በማለት መልሰው ጠይቀውታል። ከዚህ በኋላ ኢየሱስ ክርስቶስ ከሙሴ አንስቶ የነበሩትን ነቢያት በመጥቀስ እርሱና ቅዱሳት መጻሕፍት ስለ እርሱ ይተናገሩትን ሁሉ አብራርቶላቸዋል። በመጨረሻም ዓይኖቻቸው ስለተገለጡ እርሱ መሆኑን አውቀዋል። እናንተም እስካሁን ድረስ ካላወቃችሁት ራሱን ለእናንተ ለመግለጥ ዝግጁ ነው አምላካችን። እርሱን የሚመለከቱትን ነገሮች በሙሉ ሲያበራራላችሁና ቅዱሳት መጽሐፍትን ሲተረጉምላችሁ ልባችሁ እንዲቀልጥባችሁ ሊያደርግ ይችላል። ንስሐን በተመለከተም ከእኛ የሚፈለገው መልስ እንድንሰጠው ብቻ ነው። እግዚአብሔር ክፉውንና በጎውን እንድንለይ ኃይልና ሕሊና ለኛ በመስጠት የመጀመሪያውን ተግባር የፈጸመልን እርሱ ነው። ከዚህ በተጨማሪ መንፈስ ቅዱስ ስለ ኃጢያታችን እንወቅሶ ወደ ንስሐ እንዲመራን ያደረገውም እርሱ ነው። እኛ ችልተኞች በምንሆንበት ጊዜ የሚያበረታን ቃል፣ ውጤታማ ስብከት ወይም ደግሞ ጠቃሚ መጽሐፍ ይልክልናል። አልፎ ተርፎም የእግዚአብሔር ጸጋ ወደ ንስሐ ይመራናል እንጂ እንዲሁ አይተወንም። እግዚአብሔር የሆነ በሽታ ወይም ህመም እንዲያጋጠመን በመፍቀድ ያነቃቃናል። ከዚህ በተጨማሪ የሆነ ችግር እንዲገጥመን በማድረግ ችግር በእኛ ላይ ውጤት እንዲያመጣ ያደርገዋል። ወይም አንድ የምንወደው ሰው በሞት እንዲወሰድ በማድረግ ልባችን እንዲሰማው ያደርጋል። በሌሎች የተለያዩ ምክንያቶችም ወደ ንስሐ እንድንመራ እግዚአብሔር ልቦናችንን ይቀሰቅስልናል። እኛም እንደዚሁ አይነት አማራጭ መንገዶች ሲቀርቡልን መልስ መስጠት አለብን እንጂ ይችላል ልንል አይገባንም። ለመሆኑ እኛ በራሳችን ጥረት ንስሐ የምንገባ ይመስላችኋልን? አንገባም። ይህን በማስመልከት መድኃኒታችን ኢየሱስ ክርስቶስ ያለ እኔ ምንም ልታደርጉ አትችሉም በማለት ተናግሯል። እግዚአብሔር በእኛ ውስጥ ስለ ድህነታችን እንደሚሰራ ተስፋ እናደርጋለን። ስለ በጎ ፈቃድ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል ፊልጵስዩስ 2 ቁጥር 13። ስለሆነም በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ነቢዩ ዳዊት በኃጢአት በወደቀ ጊዜ የኃጢአቱን ክብደት አልተገነዘበውም ነበር። ዳዊት ከወደቀ በኋላ እግዚአብሔር ነቢዩ ናታንን እስከሚልክበት ድረስ ምንም ሳይገነዘብ ከአንደኛው ኃጢአት ወደ ሌላኛው የተሸጋገረ ነበር። ናታን ዳዊት ለሰራው ኃጢአት የሚሆን ምሳሌ ባቀረበለት ጊዜ በደሉ ስለተሰማው፣ ከዚያች ሰዓት አንስቶ በእንባና በጸጸት የንስሐ ሕይወቱን ስለጀመረ የመዘገባቸውንም አብዛኞቹን መዝሙራትንም ለመድረስ ፈቅተዋል። ይህንን ያደረገው እግዚአብሔር ዳዊትን ወደ ልብ ጸጸት መርቶታል። ሌላው ምሳሌያችን ደግሞ በሰዶም ይኖር የነበረው ሎጥ ነው። ሎጥ በኃጢአት የማሰናከያ ድንጋዮች የተሞላችውና ከላይ ስትታይ ለምለም የነበረችውን መሬት መርጠዋል። ከዚህ በተጨማሪ ሎጥ በሰዶም መኖሩ ሳያንሰው ሴት ልጆቹን በዚያ ለጋብቻ ሰጥቷል። ይሁ እንጂ፣ ቅዱስ ጴጥሮስ በመልእክቱ እንደተናገረው አምላካችን ሎጥን አድኖታል። ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ሥራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያን ጻድቅ ካዳነ ይላል ሁለተኛ ጴጥሮስ 2 ከቁጥር 7 ከቁጥር 8። ይሁን እንጂ የሰዶም ሰዎች በምርኮ በተያዙ ጊዜ ሎጥ ተመልሶ ወደ ሰዶም ቢሄድም አብርሃም ዳግመኛ አድኖታል። በዚህ ጊዜ እግዚአብሔር ሰዶምን ሊያጠፋት ሲል ሎጥን አጣድፈው ከዚያች ከተማ እንዲያወጡት ሁለት መላእክትን ልኮለታል። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ መላእክት የእርሱን እጅ የሚስቱንም እጅ የሁለቱንም የሴቶች ልጆቹንም እጅ ይዘው አወጡትና በከተማይቱ ውጭ አስወጡት። ስለሆነም ከሎጥ ጋር ሆኖ የሰራው እግዚአብሔር ከእናንተ ጋር ሊሰራ ዝግጁ እንደሆነ ማመን አለብን። ከዚህ በተጨማሪ አንተ መንገዱን ከፍተህለት እንደ ሎጥ ሚስት ወደ ኋላ ሳትመለከት ወደፊት የምትመለከት ከሆነ እርሱ ከኃጢአት ሀገር ያውጣሃል። ስለሆነም በጸሎት ጊዜ አቤቱ፣ ጌታዬ ሆይ፣ እኔ ምናልባት መንገዱን በፍጹም ላልጀምረው ስለምችል አንተ እኔ እስከጀምረው ድረስ ሳትጠብቀኝ ተጠብቀኝ ከእኔ ጋር ሆነ ስራ ብለው። ከዚህ በተጨማሪም አንተ ከሌሎች ጋር ሆነን ሁሉንም ነገር ጀምረ እንደሰራ ሁሉ ከእኔም ጋር ጀምረና ስራ አለኝ። ከሰዶም በቅዱሳን መላእክት እጅ ለይታ አውጣኝ። ራስህን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተህ አምልጥ የሚለውን ሩህሩህ ድምፅን በጆሮዎቼ ውስጥ ያስተጋባ። ከዚህ አያይዘን ከመዝሙረኛው ጋር ነፍሳችን እንደወፍ ከአዳኞች ወጥመድ አመለጠች ወጥመድ ተሰበረ፣ እኛም አመለጥን በማለት እንዘምር። አቤቱ ጌታዬ ሆይ ወፍ የተያዘችበትን የአዳኞች ወጥመድ ሰብራ ለማምለጥ ስለማትችል አንተ ወጥመዱን ሰብርህላታል። በአገል በአገልግሎት ውስጥ እግዚአብሔር ይጠራል፣ ይልካል። የመንፈስ ቅዱስ ኃይሉን በእኛ ውስጥ እንዲሰራ ያደርጋል። መድኃኒታችን ኢየሱስ ክርስቶስ እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኳችሁ በማለት ሁሉንም ነገር ለእኛ አዘጋጅቶልናል፣ ያዘጋጃል። ከዚህ በተጨማሪ እግዚአብሔር መንገዱን ለእኛ ከማዘጋጀቱም በላይ ልንነግረው የሚገባንን ቃል እርሱ በአፋችን ውስጥ ያደርጋል። ከዚህ ሌላ የሚያዳምጡን ሰዎች የሰሙትን ቃል እንዲከተሉ እግዚአብሔር ፍላጎቱን ያሳድርባቸዋል። ስለዚህ ማንም ቢሆን እግዚአብሔርን ቃል ለማገልገል አይፍራ፤ ይልቁንም በቃል ውስጥ ያለውን የእግዚአብሔርን ሥራ ያስታውስ። ሌላው ሁሉ ቢቀር እንኳ ለዘላለም ሕይወት እንድንዘጋጅ መንገዱን የከፈተው እግዚአብሔር ነው። በዮሐንስ ወንጌል ላይ ስፍራን አዘጋጅላችሁ ዘንድ እሄዳለሁ በማለት ነግሮናል። አቤቱ ጌታዬ ሆይ ፍቅርህ ብሩክ ነው። አንተ ስፍራውን ለእኛ አዘጋጅተ አንተ ባለህበት ቦታ እኛም ከአንተ ጋር እንድንሆን አድርገን። አሜን።